guys እዚህ የምንሰራው በመጀመሪያ ሲኔት ለዛኛ ለዛኛ ምግብ በጣም ነው የምወደው። በስጋ ነው የምንሰራው ማለት ነው። በመፍሩም ለዚህ ደግሞ ቀይ ሾርባ በስጋ ሰርተናል። የላዘኛው ስጋ ማለት ነው ማፍረም ወይስ ደግሞ የተፈጨ ስጋ ማለት ነው። ከዛም በኋላ ላዘኛው ይሄ ሙክሮ ነው የሙክሮ የላዘኛው ሙክሮ እንደዚህ በውሃ ቀቅልኩት ማለት ነው። እና እዚህ ደግሞ ሻውርማ ሰርተ ነበር ሲኝ ሻውርማ ስን አቀረብኩት። ይሄ ደግሞ በስጋ ነው ማለት ነው። እንደዚህ ጁምና ምናምን አድገንበት እሽቶ ቴሌ ነው በነገራችን ላይ እንደዚህ አሞቃለሁ ማለት ነው። እና በጣም ነው የሚጣፍጡ ሲሙ ነው አሩሰ ነው የሚባሉ አሩሰ ነው የሚባሉ ይሄ ስም ማለት ነው። እና ጋት እዚ ላዛኛው እንደዚህ በበሸመሌ ስጋው ምና ውስጥ ከተቼ ከዛ ፍሩን ከተቻለው አሁን ማለት ነው ትንሽ ቀሩ አድርገን መልክ እንዲሰጥ ይሄ ትንሽ ፍሩን አስገብቻለሁ ማለት ነው። እዚ ደሞ አምቡርገር በስጋ ሰርቼ እንደዚ ፍሩን ከተቻለው። ይሄ ደሞ ሞካሮኒ በሸመሌ ነው ማለት ነው። ላዛኛው ከነዋ ነው ያው እንደተለመደ እቃው እንዳለ ሙልቱ ውጭ ጩሂ ጩሂ ብሎ ነበር ማለት ነውና እንደምንም ያው ያው ከዚ ማለት ነው ወጀዚ ቀርኩት ማለት ነው አልহামዱሊላ ማለት ነገር የለምና አልহামዱሊላ እንደ አብዬ በያበረታቸው እንደዚ በለበን ደግሞ ልቤን እያራስኩት ማለት ነው ግዴታ ያስፈልጋል ካለ ለበን ዳ አይቻሉም ማለት ነውና ይህንን እንደዚ የነበረው እንደዚ ያጫራርሼ እንደተለመደ የሰሆ ሰሆር ወይም ደግሞ የሌሊት ምግብ እንደዚህ ስፍራውን አዘጋጆት ማለት ነው። እዚህ ጥቁር ስጋ ሳሰነ ጥቁር ዶሮ በስጋ እዚህ ደግሞ ኢዳ በጣጥሱ ደሞ ድንሽ ሳሰነ ነበር ማለት ነው። ተበላ ተጠጣ ምናምን የተረፈው ቀኑ ማምቀል ነበር እቃው ማለት ነው። የሰሆሩም እንደዚህ ጠበቀ ማለት ነው። ይሄ ሁሉ የአንድ ቀውሎ ነው። በነገራችን እንደዚህ ባጭራጭራ አርገ ማሳያችሁ እንጂ በጣም ይሄ የረጅም ሰዓት ውሎ ነው። በነገራችሁ ላይ እንደዚህ በሁለት ደቂቃ ምናምን አጣጥሬ ነው ምነግራችሁ። ሰው እናንተ ደግሞ ሰብስክራይብ እያደርጋችሁ እኛም እንደዚህ ፏፏ እያደረግ ነው፣ ራሳችን እያዝና ነው እናውገኛለሁ ማለት ነው። እስኪያልፍ ድረስ አብሽሪ ክብሮ አብሽሪ ያልፋል እያልኩት ማለት ወዳችኋለሁ። ሰብስክራይብ አድርጉ።